እዚያ ምታው እያስፈጭ ነው ውላችኋለሁ። እንግዲህ አይ መከራ እናቴ በሰለ ድሮ ይሄ ተልባ ነው፣ ተልባ። እኛ አዲስ አበባ በማሽን ነው፣ እዚህ ደግሞ በወስጮ ነው። እናቴ አመለጠኝ። እናቴ ይኸው እየተለቆሰች ነው። እኔም ላግዛት ነው ማለት ነው፣ እኔም ላግዛት እየተወለወለ ነው ማለት ነው። እየተለቀለቀ ነው። እናንተ ሀገር እንደዚህ ያለ እኛ ሀገር ፊዳ ነው። እናቴ ሲታረም መከራ፣ ሲታጨድ መከራ፣ ሲቆፈር መከራ፣ የብላችሁ አሁን። አባቴ እንደዚህ እያለቀለቀ ነው፣ በቅጠል ማለት ነው። እህሉም ያርፍበት ቦታ። ወንድሜ ይሄው አይጋጆ በጥራቅ በጥራቅ ነው ዘንድሮ እንደዚህ ነው ነገሩ። እኔ ስሮጥ ያነሳ ማዘርና ፋዘር አውድማ እያለቀለቁ ነው። እንግዲህ የገጠር ልጆች የሆናችሁ ማለት ነው፣ እንት ውስጥ ታውቁታላችሁ አይደል? የገጠር ልጅ ከዛ ይሄኛው አረብርበው ነው ነው ማለት በኋላ ከዛ ገለበው ይጠረግና እዛ በዚህበት ይለቀለቃ ማለት ነው። እህሉ ሲወቃ አቧራ ይዞ እንዳይነሳ ማለት ነው። ለዛ ነው እሺ። እንደዚህ አሁን ይሄ እብቱ ብጥብጥ ይበና ይሄኛው ተጠርጎ የተረበረበ ውሃ ተረብርቦ ነው ገለባ የተደረገበት ውሃ ተረብርቦ ነውና ከዛ ያው እዛ ጋር እየተጠረገ ነው። ይጠረግና ይሄ እብቱ ድዘ እንትንላ ማለት ይለቀለቀን ደርቆ ሲያድር እህል ይወቃበታል ማለት ነው። ከዛ እህሉ አፈር አይሆንም። ወስጮ ቤት ምናምን የምንገዛውኮ አፈር የሚሆነው እንደዚህ ስለማይጠነቀቁበት ነው። ነጋዴ ስለሆኑ ዝም ብለው እንትን ስለሚሉ ነው ማለት ነው። አፈር ላይ ስለሚወቁ አፈሩ ኪሎ ያነሳላቸው ማለት ነው። እዚህ ደግሞ እንደዛ አይደለም። እንደዚህ ተቆፍሮ አውድማ አውጥቶ ከዛ በኋላ ተለቅልቆ ምናምን ነው፣ ከዛ ይወቃል ነገ ማለት ነው። ይሄ የላስታ ወርጅ አውራጃ ይባላል። ከሸግላ ትንሽ ከፍ ብሎ ማለት ነው። ላስታ ወረዳ አይደል ይሄ? አዎ ላስታ ወረዳ ማለት ነው። ያት ማዘር ማዘር እና ወንድሜ ማለት ነው። ልጅ የሆናችሁ ይኸው ክምር አውድማ እያረበረብን ነው። እሺ የገጠር ትዝታ ያለባችሁ ማለት ነው። ይኸው አውድማው ምናምን ነገር ይጥጠዋለ። ይሄ አውድማ ልናላቀልቅ ነው ማለት ነው። ይኸው ሁሉ ጀሪካን ዛሬ ልንሸከም ነው። ይህ ልናረበርብ ነው እንዳለ ማለት ነው። እንግዲህ የገጠር ልጅ ተውኩት የለን ማዘረ ያትላችሁ ዛሬ ገበሬ ሆናለች። የዛን ሰዓት በቲክቶክ የምታውቋት እናቴ። እንዴት ነሽ? እንዴት ይዞሻል! አይ ቤት አስተጣጠመች ልብሱ ራ መቀነቱ ማች ነው። በቃ የስራ ሰው ናት። በቃ ልብሷን ቀይራ ያው አውድማ ያው ድንጋይ እንትን እያልን አሁን ይለቀለቃል፣ መጨረሻ ታዩታላችሁ ማለት ነው። ከዛ ነገ ይሄ ክምሩ ሁለት ክምር ይወቃል። ጎጆ እዚህ ጋር እንሰራለን ማለት ነው። ሪጥጦ የምንበላበት ይኸው። እዛ ሁሉ እንዳለ አውድማ ነው የገጠር ልጆች ማለት ነው። እንዳለ አውድማ። ነገ ሪጥጦ እንበላለን። ያው የገጠር ልጆች እንግዲህ፣ የኛ ሀገር በነገራችን ላይ ቆላን ወይ ነደገን ወይና ደጋ ነው የሚባለው። እዛ ነው ያለሁት። ለዛ ነው የጠፋሁባችሁ ማሮቼ፣ ውዶቼ። ሸር እያረጋችሁ ማለት ነው። እና ድንጋያማ ነው፣ ተራራማ ነው። ይኸውት እስኪ ሄደ ያደግኩበት ኩበት። ይሄ ደግሞ አባቴ ነው ገበሬው አባቴ። ያው ቤት ከቁምጣው ገለባውን ይዞ ምንም አረገ መቀየር አትችሉም። እናቴ እና ገበሬ እንደዚህ ነው እኛን ያሳደገ እንደዚህ ብሎ ስለሆነ መቀየር አትችሉም። ይሄም ተነሽ ወንድሜ ነው። እቺ መህቴ ናት። እንግዲህ ገና ልንሸከም ነው ልንሸከም ነው ማለት ነው በየና አድርገው እንዴና እንግዲህ ለታ እንግዲህ ቁምጣውን ለብሶ እና ይሄ ታሪክ የማይረሳው ነው እንደ ሁሉ ከገበሬ ነው የሚመጣው ጤፍ እኮ እኛ መቶ ስልሳ ብር ነው የምንገዛው አንዷ ኪሎ እዚህ ግና በቃ ዛቅ ስለሆነ አንዴ ሰው ባለባበሱ አይገመትም በነገራችን ላይ ዝንጥ ብሎ ስለለበሰ ምናምን አይደለም ተግባሩ ነው የሚለካውና እንደዚህ ነው የውላችሁ ክምሩ ምኖ ምኖ ምኖ ምኖ በቃ አሁን ሁሉም አጭዶ ሁሉም ወቅቶ ጨርሶ፣ ገንዘቦች ምናምን እየተለቀቁ ነው ማለት ነው። ሁላችሁ ተራራማ ነው ይሄ፣ የራስ ራሱ ከምሮ ነው ክምር ነው ይሄ። ነው እንግዲህ እንደምታዩት በላየ። አሁን እንግዲህ የቀን ሹቅም ነው እንደ ዝሮ ዝሮ ይከፈለናል። ያለው ስራ ለፈልጉ ደውሉልኛ ወ ይኸውላችሁ እንግዲህ አውድማ ሊወጣ ነው አሁን እዚህ ጋር መጨረሻ ላይ ያሳያችኋለሁ ማለት ነው። እሺ እኔ ራሱ ምን እንደመሰልኩ ላሳያችሁም። አይ ወይ ወይ ፀጉሬ ሁሉ ውጪ ስወይ በአንዴ ማለት ነው። ገጠር ገብቼ ነው የጠፋሁት። እሺ እኔ ማሮች ገጠር ገብቼ ነው የጠፋት ማለት ነው። እደጋ ህጄ ነው ከባላ ሀገር ማለት ነው። ከባላ ሀገር ህጄ ነው የጠፋሁት እና ለሁላችሁ ኔትወርክ ምንም የለም ታርቀናን